አስተውሉ። እግዚአብሔር ሆይ ልቤን ለስላሳ አድርግልኝ ብላችሁ ጻፉ። እስቲ ሁላችሁም እያዳመጣችሁኝ ከሆነ ልቤን ለስላሳ አድርግልኝ። ቃሉን እያወቁ ሰዎችን የሚያሰናክሉ ሰዎች የሰውን ኃጢያት ይሸከማሉ። እህትህን ማግባት የለብህም ሲሆን ከአንተ ጋር ምን ትያ ሆነ። የተወለደችዋን ለወንድ ሰጠው። በረከት ነው። ስንት አይነት በረከት አለ? አራት አይነት የቆረበበትን ቀን በጣም በሬ ጥሎ ምናምን በቃ ለመደገስ ይሞክራል ወይ? መጀመሪያ ወቁልኝ ነው ቆርብ ያለው እግዚአብሔር ታርቆኛል። ዋጋ ከፈላል፣ ከፈለ የመጨረሻዋን ሳንቲም ከመጀመሪያ ከልጅነት ግን የቆረበ መጥቶ በንጽህና በቅድስና የኖረ ሰው ቢሆን ኖሮ ያንን ሳንቲም በእኔ ቤት የሰጥበት ነበር። ግልጽ ነው። ስለዚህ የመጨረሻዋን ሳንቲም እስክትከፍል ማለት ሳንቲም ሳንቲም የምትባለዋ ነገር ገንዘብ ብቻ አይደለችም ማለት ነው። ላብ አለ፣ ዋጋ አለ፣ እድሜ አለ፣ ሁሉ ነገራችን አለ እና እግዚአብሔር እድሜ የሚሰጠው ለንስሐ ነው ይባላል። ዘመን የሚሰጠው ለፍስሀ ነው እና ረጅም ዓመት ዕድሜ የተሰጣቸው ሰዎች አንድም እግዚአብሔር ረጅም ዓመት እንዲኖሩ የፈለገበት ምክንያት ይኖራል። በእርግጥ እንዲያስተምሩ ምሳሌ እንዲሆኑ ሊሆን ይችላል። ግን የተጣላ ነው፣ ከእግዚአብሔር ጋር የተጣላ ነው ጉዳይ ስላለ ያችን ይቅር እስኪለን ድረስ፣ እኛም ደግሞ እሷን ኃጢአት እስክንናዘዛት ድረስ ታግሶን ሊሆን ይችላል። በእኛና በእግዚአብሔር መካከል ያለው የጸብ ግድግዳ እንዲፈርስ እንደምንፈልገው ሁሉ በእኛና በሰዎች መካከል ያለው የጸብ ግድግዳ መፍረስ አለበት ማለት ነው። መፍረስ አለበት። ስለዚህ ይህንን በዚህ እናየዋለን። ስለዚህ የሰማይ በር እንዲከፈት ይረዳናል ማለት ነው። በእግዚአብሔርና በእኛ መካከል ምን አለ? አንድ ግድግዳ አለ። እሱም ቀና ስንል ይቅርታ አርገልን ስንል እንባችን አርሰን ታረቀን ስንለው የሚከፈት የሚታየው ሰማይ አለ። የሚከፈተው በረከት ይከፈታል። በረከት እንደተከፈተ የምናውቀው እጃችን ላይ ባለው ነገር ነው። ሰማዩ እንደተከፈተ የምናውቀው ደግሞ ልቦናችን ውስጥ ባለው ነገር ነው ማለት ነው። በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ይላል። ማቴዎስ ማርቆስ 1125 ላይ በጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ደግሞ ይቅር አይላችሁም ይላል። አሁን እግዚአብሔር ይቅር እንዲለን መጀመሪያ እዚህ መታረቅ አለብን። ቃሉን ስታየው ቀላል ይመስላል፣ ግን በቃ ቃሌ ከሚያልፍ የሰማይና ምድር ቢያልፍ ይቀለኛል ካለ አለ ነው። እኛ የምንታረቅ ከሆነ ብቻ ነው የሚሰማን። አስቡት፣ እግዚአብሔር ሰውና ሰው ታርቆ ነው ከሱ ጋር እንድንታረቅ የሚፈልገው። እደግመዋለሁ። በጸሎት በቆማችሁ ጊዜ፣ በጸሎት በቆማችሁ ጊዜ፣ ለቅዳሴ በቆማችሁ ጊዜ፣ ለሱባኤም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በሰማያት ያለው አባታችሁ ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። ያጠፋ የበደለ ካለ ማለት ነው ይቅር ብያለሁ በሉት። ባለፈው የነገርኳቸው ነው። አሁንም ያስቀየማችሁኝን ሰዎች ይቅር ብያቸዋለሁ። ያስቀየምኳችሁ ሰዎች ካላችሁ ደግሞ ይቅር በሉኝ፣ በአደባባይ ማለት ነው። ይሄ ነው ከትልቁ ነገር። ይቅር በሉት ይላል። እናንተ ግን ይላል ይቅር ባትሉ የሚያወራው ማን ነው? እናንተ ሲል ክርስቲያኖችን የጌታን ቃል የሚሰሙትን መንፈሳዊ ነን ብለው የሚያስቡትን ነው። እናንተ ግን የሚለው እኛን ማለት ነው። እኔ ነን ብዬ ስለማሰብ ስለምፈልግ ነው። እናንተ ግን ወይም እኛ ማለት ነው። ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። በሰማያት ያለው ሲል እዛ ላይ ያለው ብቻ ሲሆን ይቅር በሌ ብላችሁ ቀና ስትሉ ምንም መልስ የለም ዝግ ነው ማለት ነው። ከላይ ምንም ነገር አትጠብቁ ነው ሰማያት ሲል ግዴታ ወደ ላይ ብቻ ሳይሆን መንፈሳዊ ማንነትን እንዳትጠብቁ መጀመሪያ እዚህ ሶሻል ላይፋችሁን አስተካክሉ እያለ ነው ማለት ነው። ይቅርባይ ታራቂ ከሆንክ ይቅርባይ ታራቂ ከሆንክ አስታራቂ መሆን ትችላለህ ይላሉ አባቶች፣ አስታራቂ መሆን ትችላለህ። ይህንን በገጠመኝ ልንገራችሁ። ሁለት ገጠመኝ አለ ብያችኋለሁ። አንዱ ልንገራችሁና። አንድ እናታችን በሰፈር ውስጥ በጣም ታዋቂ ናቸው። በማስታረቅ ታዋቂ ናቸውና፣ እኚህ እናት እሳቸውም ታራቂ ናቸው። በጣም መልካም ሰው ናቸው። እግዚአብሔር የተመሰገነ ይሁን። ታራቂና አስታራቂ መሆን የመሰለ ትልቅ ጸጋ የለም። የእኚህ እናት ባለቤታቸው ግን እኚህን እናት ይቅርታ አላደረጉላቸው። ያ ማለት ባላቸው መጥፎ ልብ ያላቸው ክፉ ልብ ያላቸው ልጆቻቸውንም ሲወልዱ እየሄዱ እየተጣሏቸው፣ እየመጡ እየተጣሏቸው እየመጡ ነውና አንተ ሰው እያሏቸው እኔ ይቅርታ እኮ ማድረግልህ፣ እንድትማር እንጂ የበደልከኝ እኮ ነው። ግን ይቅርታ ማረግልህ አንደኛ የምታረገው ነገር ትክክል እንዳልሆነ እንድትረዳ እንድትማር እንድትለወጥ ነው። ሁለተኛ ነገር ግን የልጆች አባት ስለሆንክ ወደ ቤትህን እንድትመለስ የትም እንዳትንከራተትብኝ ነው። ከረገምኩህ ግን መጥፎ ነው አሉት። አንዳንድ ሰዎች እውነት ነው የሚናገሩት እርግማን በአጋሪቱ ሲሆን ያንኩታኩታ ላው እርግጥ ይጎዳል። ቅዱስ ቁርባን የምትቀበሉ ሰዎች ሆናችሁ ግን በሚጣሏችሁ ሰዎች ካዘናችሁባቸው እንደ እርግማን ተቆጥሮ እነዛ ሰዎች ይጎዳሉ። ለምን? የሚበቀል ማን ስለሆነ? እግዚአብሔር ስለሆነ። መዝሙር ዘጠናን ሁልጊዜ አነብላችኋለሁ አይደለም ሁሉን ለእግዚአብሔር ስጥ ጠላቶችህ የተባሉት ሰዎች ሆኖ ሊገኙ ይችላሉ። ሲቀጡ ሁሉ በአይነች ታያለህ፣ በአጠገብህ ሲወድቁ ታያቸዋለህ ነው የሚለው። ስለዚህ አንተ ፍረድ ስትሉት እግዚአብሔር አንዳንዴ የሚፈርድበት ጊዜ አለ። አላርፍ የሚል አልመለስ የሚል ልብን እግዚአብሔር አቆጣት ይችልበታል። እና እኚህ ሰውዬ የታራቂ ልብነታቸውን ናቁት ባል ማለት ነው። የሚስታቸውን ታራቂ ልብነት ይቅር ባይነትን እንደምን አዩት። ስለምትወደኝ እኮ ነው። በጣም ተወደኝ አለች። ታፈቅረኝ ነበረ የዛሬ ሰላሳ አርባ ዓመት ለምናኝ ያገባችኝ። እንዲያውም በመስታ ፍቅር ሳይሆን አይቀርም ያገባት እንጂ እንደዚህማ እኔ እሷ ጋር ልጣበቅ አልችልም። ዞሬ ዞሬ እሷ ጋር የምመጣው ይላሉ። ያ ምንድነው? እንደምንድን ያዩት? ብዙ ቦታ ይሄዳሉ ተመልሰው ግን እሳቸው ጋር ነው የሚመጡት፣ እና ለምንድን ነው ብሎ ይጠይቃሉ። እና በማህበር ላይ ተገናኘን፣ እንደ ሚስቴ መተት ሳታደረግብኝ አትቀርም አሉኝ። ይሄን አባት ምንድነው? እስቲ ንገሩኝ አልኳችሁ። እና ይሄን አሁን ያልኳችሁ ነገሩኝ፣ የሆነ ነገር ገባኝ። አባት ያልኳችሁ እ ብዙ ቦታ ሄደው ተመልሰው ሚስቶት ጋር የሚመጡት ጸባዮትና አመሎትን የምትችለው ሚስቶት ስለሆነች ነው እንጂ መተት ስላደረገች አይደለም። እርግጠኛ ነኝ መተት አላደረገ ሚስቶት አልኳችሁ፣ አሉ፣ ደነገጡ። ብዙ ቦታ ሄደው ጸባዮት አደገኛ ስለሆነ ግትር፣ አልሸነፍኩም ግን ቄም በመያዝ በማኮረፍ በማራቅ አይደለም ዝም በማለት አንዳንድ ሰዎች ብልጣ ብልጥ ናቸው የዋህ ስትሆኑላቸው መንፈሳዊነትን ስታበዙ ቅን ስትሆኑ ለጋስ ነው ሲባል ወይም ደግሞ ነገር ነው ሲባል አናታችሁ ላይ መጥተው ሊቀመጡ የሚሞክሩ ሰዎች አሉ ይህንን ሰው ማስተማር ያስፈልጋል ግን ቂም በመያዝ በማኩረፍ በማራቅ አይደለም ዝም በማለት ከዛ ያ ሰው ክብድ ስትሉት ይመጣና ያዋራቸዋል ጸጥ አርፎ በመቀመጥ ቂም አለመያዝ እናንተ መጀመሪያ ትለማምዳላችሁ። ቂም እንዳልያዛችሁበት ትለማምዳለን። ድንገት እንኳ ቢያገኘኝ ቢያጋጥመኝ፣ ወይም ብታጋጥመኝ ይችልች ድንገት ሰላም ወይም ደግሞ ይቅርታ ብትለኝ ምንድን ነው ልል የምችለው ብሎ መዘጋጀት ያስፈልጋል። ለምን ሳትዘጋጁ ካገኘቻችሁ ወይም ካገኘ እነዛ ሰዎች ካገኛችሁ፣ የተጣሏችሁ ሰዎች ድንገት ካፋችሁ የሚወጣው ቃል እግዚአብሔርንም ያስቀይማል፣ ያንንም ያስቀይማል፣ እናንተም ደግሞ ትጎዳላችሁ። ቀድሞ የተጣላችሁትን ሰው መንገድ ላይ ብታገኙት ምን ልታረጉ ምን ልትሉት እንደምትችሉ መዘጋጀትን የመሰለ ነገር የለም። በቃ ካገኘሁት፣ በቃ የወጉትን እንኳን ይቅር ብሏል፣ ችግር የለውም፣ አልፈው አለውም፣ ይቅር ለእግዚአብሔር ነው ብሎ ራስን በየዋህነትና በቅርነት ውስጥ ማሳለፍን የመሰለ ነገር የለም። ይህንን ማለማመድ ሳታለማምዱት ራሳችሁን የተጣላችሁትን ሰው ስታገኙት የምትወስዱት እርምጃ ለወደፊት ህይወታችሁ ራሱ ከባድ ነው የሚሆነው ከባድ ወይ ባላልኩት ምን ይሻለኛል አሁን፣ ንሳባት ክርስቴሉ አባቴ እንደዚህ እንደዚህ ለተናረቁ ብሎ ይመተው ነበር። እኔ ግን ተናድጄ ስለነበረ በቃ እንትን አልኩት። አራኳት ወይም አራኳት ትላላላችሁ። በሂጅ ነው ቅርታቤ ስትባሉ ከብት የባሰ ይከብዳል። ለምን ያ ሰው ለማቅለል ነገሩን ይቅርታ ብሎ ሲመጣ እናንተ አይሆንም ብላችሁ አርቃችሁት ነበር። እንደገና መልሳችሁ መሄድ ደግሞ ይከብዳችኋል። እንደ ውርደት ባትቆጥሩትም፣ እንደ እልፍ ባትቆጥሩትም ግን ግትርነታችሁ ለራሳችሁ ባህሪያችሁ ያስጠላችኋል ማለት ነው። ስለዚህ ወዲያውኑ መታረቅ፣ ወዲያውኑ እርምጃ መውሰድ። ሌላው ሁለተኛ ይቅርታ ለማን ይጠቅማል የሚለውን የሰማይ በር እንዲከፈት ምክንያት ይሆናል ማለት ነው። የሰማይ በር እንዲከፈት በማቴዎስ አምስት 23 ላይ እንዲህ ይላል መጽሐፍ ቅዱስ በማቴዎስ አምስት 23 ላይ እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህን አንዳች በአንተ ላይ እንዳለው ብታውቅ ማለት ነው። ወይም ደግሞ የተቀያየምከው ሰው ካለ መሰዊያ ላይ መባህን አስቀምጥ። ወይም ደግሞ መባ ማለት ጠዋፍ፣ ዘቢብ፣ እጣን፣ ሻማ፣ ሌሎችም ለቤተ ክርስቲያን ከሰን ያዘጋጀሃቸው ስጦታዎች ማለት ነው። መባ ማለት መባና አስራት ይለያያል። አስራት በኩራት ግዴታ ነው። ከመቶ አስር መባ ግን ወደን ፈቅደን የምንሰጠው ነው ስዕለት ደግሞ የሚባል ሌላ ስላደረገልን የምናደርገው መባ ግን አደረገልንም አላደረገልንም ደስ ብሎን የምናደርገው ነገር ነው ምጽዋት ደግሞ ለኔ ብጤ የምንሰጠው ነው ሁሉም ግን ስጦታ ነው ከኛ የሚወጣ በረከት ነው ስንት አይነት በረከት አለ አራት አይነት አስራት በኩራት አስራት በኩራት እራሱ ሁለት አይነት ነው አስራት የገንዘብ ነው በኩራት ደግሞ ከእንስሳት ወይም ከልጆች መካከል ለእግዚአብሔር መስጠት ነው አስራት በኩራትን እንደ አንድ የምንሰደው ከዛ መባ ከዛ በኋላ ምጽዋት ለኢንዩጦች መመጽወት እንዲሁም ደግሞ ስለት ተስለን የምናስረክበው ማለት ነው። እነዚህ ነገሮች ወሳኝ ናቸው። አጠቃላይ እንደ አምስትም መውሰድ ይቻላል። አስራትንና መኳትን ከለያየ ነው። ይህን ከማድረግ በፊት ነው የሚለው ሌላው ደግሞ ነው። በመሰዊያ ላይ መባህን ከማስቀመጥ በፊት ከማምጣት በፊት ሲል ጸሎትን መባ ነው። ምስጋና መባ ነው። ቅዳሴን መባ ነው። የቅዳሴ ፀበል መጠጣትን መባ ነው። ቅዱስ ቆርባ መቀበልን መባ ነው። ይሄን ሁሉ ከማድረግ በፊት የተጣላሁን ሂድና ታረቅ ማለት ታረቅ። ስለዚህ ብታስብ መጥተህ እንዲህ አድርግ ይላል። በዚያም በመሰዊያው ፊት መባህን ትተህ አስቀምጠው ነሂድ አስቀምጠህም ከወንድምህ ጋር ታረቅ። በኋላም መጥተህ መባህን አቅርብ። እኔ የምፈልገው አለ ንጹሕ የሆነ መባ ነው አለ ንጹሕ ነገር የተደበሰበሰ ነገር አልፈልግም። ቃይልም እኮ ለእግዚአብሔር መባ ሲያመጣ ሲያቀርብ መስዋዕት ሲያቀርብ ምንድን ያደርገው እግዚአብሔር ሰው አይደለ፣ እህል አይበላ። ስለዚህ እንክርዳድ ያለውን አፈር አሰር ያለውን ሌላ ገለባ ምናምን ቆሻሻ ነገር ያለውን ስንዴ ባቀርብም አያየኝም ወይም ደግሞ አይበላውም ብሎ ቆሻሻ ነገር መባ አቀረበ። ግን ወንድሙን አቂመውበት ነበረ ማለት ነው፣ ቂመኛ ነበረ። እግዚአብሔርም ያንን ልቡን ያውቃል አቤል ግን ንጹሕ መስዋዕት ይዞ ነው የቀረበው። ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ ጠቦት የሆነ በግ ጠቦት የሆነ በግ ስጋው ለስላሳ ነው፣ ለመበልነት የሚያቻል ህሙማን ይጠግናል፣ ይፈውሳል ያሉ አባቶች ሲናገሩ የክርስቶስን ምሳሌ ነው፣ ጠቦት በግ ያንን መስዋዕት አድርጎ አቀረበ፣ ንጹሕ ስለሆነ አቤል ንጹሕ ነገር ለእግዚአብሔር አቀረበ። ለዚህ ነው መባህን እኔ ፊት ከማቅረብ በፊት መጀመሪያ ንጹህ መሆኑን አስብ እና በወንድሙ በቃይል ላይ ደግሞ ቂም አልያዝም ወይም ደግሞ አልተጣለውም ንጹህ ነው ልቡ ቃይል ግን በአቤል ለቂም ይዞ ነበረ መስዋዕታቸውንም ሲያቀርቡ ምንም እንኳን ሁለቱም የተጣሉት በሚስት ቢሆንም አልተጣሉም ለአቤል አባቱ አዳም አግዟል ለቃይል ግን ማንም አያግዝለትም ምክንያቱም ቃይል ጥሩ ስለማያስብ በሚስት ነው የተጣሉት ሉድና አቅሌሚያ የሚባሉ መንትያ እህቶች አሏቸው። ኢኪሚስት ለኔናት ብሎ አቅሌሚያን በጣም ወደዳት ይላል፣ ሉድን በጣም ወደዳት ይላል። አቅሌሚያ ደግሞ መልኳ አስቀያሚ ነው። ስለዚህ በወቅቱ ሌላ ፍጥረት ስላልነበረ የአቤልን እህት ለቃየል፣ የቃየልን እህት ደግሞ ለአቤል አቀየሮ እንዲያገቡ አደረገ ይላሉ መጽፈ ኩፋ። ሌላ አባቶች አዳም ነው ይሄን ያደረገው፣ አይ የምታምረዋን እህቴን ሉድን ለወንድሜ ለአቤል ከሚያገባ እኔ ያገባት አለዋል። እህትህን ማግባት የለብህም ሲሆን ከአንተ ጋር መንትያ ሆነ የተወለደችዋን ለወንድም ስጠው፣ የእሱን ደግሞ ለአንተ ለዚህ ተቀያየሩ ተባሉ። አይሆንም አለ። ስለዚህ እህቴን ሊያገባብኝ ነው ብሎ ተመቅኝቶ ነበረ። አቤል ግን የአባቱን ያዳመንና የእግዚአብሔርን ፈቃድ ነበር የሚጠብቀው ስለዚህ ልቡ ንጹህ ነው። ብዙ ጊዜ እኔ ያልኩት ይሁን ብለን የምንል ከሆነ፣ የእኛን ሀሳብ የምናስቀድም ከሆነ ልባችን ጥሩ አይደለም። ቀይልም ለዚህ ነው ልቡ መጥፎ የሆነው ማለት ነው። ስለዚህ መስዋዕቱን ሲያቀርብም በመጥፎ ማንነት ነው መስራት ያቀረበው። ለቅዳሴ ስንቆም ለቅዱስ ቁርባንም ለንስሐም ለየትኛውም ነገር ስንቆም እግዚአብሔር ይቅርታ የሚያደርግልን እኛ ይቅር ስንልና ክፉ ነገር ስናስወግድ ነው። እንደ ቀላልነት እንዴ፣ ለህፃናት የሚቀርብ ትምህርት አድርጋችሁ እንዳታስቡት። ይቅርታ አድርጉ ሲባል እና ቀዋለን እኮ ትምህርት እንደውም ቢያለኝ እንጂ እንላለን። ቃሉን ዝም ብላችሁ በሞኝነት ፈጽሙት። ሲሰራ ታዩታላችሁ። ልክ መኪና ያለ ነዳጅ እንደማይንቀሳቀስ ሰውም ደግሞ በክፉ ነገር አይ በውሃ አይሄድም። መኪና አሁን አሁን ሊሄድ ይችል ይሆናል ግን፣ ሞተሩ ደግሞ ሌላ ሆ የውሃ ሞተር መሆን አለበት። የነዳጅ ሞተር ሆኖ በውሃ አይሄድም። የነዳጅ ሞተር ሆኖ በነዳጅ ነው የሚሄደው። የሰው ልጅም ደግሞ ይቅርታ ሲያደርግ ብቻ ነው ከእግዚአብሔር ጋር አብሮ መሄድ የሚችለው። እዚህ ጋር መባህን አስቀምጥና ወንድምህን ታረቅ፣ ከዛ በኋላ መጥተህ መባህን አስገባ ነው የሚለው። ታረቅ ብቻ አይደለም ያለው ልታስገብ የፈለግከው ማንኛውም መስዋዕት አምጣ፣ ግን ስታመጣ ንጹህ ነገር ሆኖ ይምጣ ማለት ነው። አብረኸው በመንገድ ሳለህ ከዚሁ ከባልንጀራህ ጋር ማለት ነው ከባልንጀራህ ጋር ፈጥነህ ተስማማ። ባለጋራ ዳኛ ባለጋራ ለዳኛ ባለጋራ ማለት የአንተ ጠላት ወይም ደግሞ የኔ ቂመኛ ነው ብለህ የምታስበው ሰው ለዳኛ እንዳይሰጥብህ እንዳይሰጥህ፣ ዳኛም ደግሞ ለሎሌ ወደ ወህኒም ደግሞ ትጣላለህ ብሎ አራት ስቴፕ ሶስት ስቴፕ ተናገረ። ባለጋራ የተባለው የተጣላ ነው። ሰውን ለዳኛ እንዳይሰጥ። ዳኛ ማለት እንግዲህ ለካህናት ይህን ሰው አንድ በሉልኝ ብሎ ሄዶ ለአባቶች ለእግዚአብሔርም ሊሆን ይችላል። እግዚአብሔርም ዳኛ ተብሏል። ባለጋራ ለዳኛ እንዳይሰጥ እንዳይሰጥብህ ከዚያ በኋላ ደግሞ ዳኛም ለሎሌ ሎሌ ማለት እግዚአብሔር ለመላይቱ ሂዱና ፍረዱለት እንዳይል፣ መላይትም ደግሞ አውግዣ አለው እንዳይሉህ ተጠንቀቅ። ዳኛ ለሎሌ እንዳያስረክብህ። ሎሌዎች ግን ከታዘዙ ይላል። ሎሌ ማለት አገልጋይ ማለት ነው፣ መላእክት ማለት ነው፣ ቅዱሳን ማለት ነው። ሎሌዎች ደግሞ ወደ እሳት ይጥሉሃል፣ ወደ ወህኒ፣ ወደ እስር ቤት፣ ወደ እቶን ማለት ነው። ትጣላለህ፣ ወደ ወህኒ ትጣላለህ፣ ትታሰራለህ ማለት ነው። በመሰረቱ ስታዩት፣ ሰውን ይቅርታ አልልም ብላችሁ አትታሰሩም እኮ። ግን ከሚታየው ከወህኒ ቤት፣ ከከርቸሌ፣ ከእስር ቤት፣ በየወረዳው ካለው እስር ቤት የበለጠ ትልቁ እስር ቤት ሕሊና ነው እኮ ህሊና እስር ቤት ነው። ስለዚህ በህሊና ትታሰራላችሁ ማለት ነው። ወደ ወህኒ እንዳይጥልህ ማለት ህሊናን የሚያክል ትልቅ አዳራሽ አለ እዚህ ጭንቅላታችን ውስጥ፣ እዛ ውስጥ ተቆልፎ ብንቀመጣለን። ለምንድን ነው ይቅርታ ያላረኩለት? ለምንድነው የተጣላሁት? ይሄን ሰው ሄዶ ከሰሰኝ እኮ እግዚአብሔር ፊት አመለከተብኝ እኮ ትላላችሁ። ዘብር ገብርኤል ሄዶ እኮ መስቀል አዘቅዝቆ ጸለየብኝ፣ ደብዳቤ ደረሰኝ እንዲሆነብኝ እኮ ብላ ትጸጸታላችሁ። ምን ይሻለኛል ትላላችሁ። ወይም ደግሞ ሄዶ ለአባቶች ተናገረብኝ ጸለየብኝ፣ አለቀሰብኝ። በጣም የሚያስደነግጥ በጣም ብዙ ነገሮችን ሊያጋጥማችሁ ይችላል። ስለዚህ አሳልፎ ሊሰጣችሁ ይችላል ያ ሰው። እግዚአብሔር ሆይ አጥፍቻለሁ፣ ግን ይቅርታ አርግል ስለው እምቢ አለኝ፣ ይቅርታ አርግል ስላት እምቢ አለችኝ። በቃ አንተ ተረከብ እኔ ጨርሻለሁ። ስጋ ወደውን ይቀበላለሁ። በቃ እኔ አስረክብኝ አለው ለአንተ ያው። ሄጄ ይቅርታ አርግል ቢ አልፈልግም ብሎኛል፣ አልፈልግም ብላኛለች ስትሉ ሌላኛ አስረክባችሁ ሰጣችሁት ማለት ነው ሰጣችኋት ማለት ያንን ሰው ከዛ በኋላ ያ ሰው የእናንተን ኃጢአት ተሸክሞ ይኖራል። ሶስት አይነት ሰዎች ኃጢአት ይሸከማሉ ይባላል። አንደኛ፣ ንጹሐንን በግፍ የሚገድሉ፣ አንደኛ ሁለተኛ፣ ይቅር አለልም የሚሉ ሰዎች፣ ሶስተኛ ካህናት አባቶች የንስሐ ልጆቻቸውን ኃጢአት በአግባቡ ባለመፈጸማቸው ማለት ባለማስተሰሪያቸው የእነዚያ የንስሐ ልጆቻቸውን ኃጢአት ይሸከማሉ፣ ንስሐ አባቶች ችግር የለውም ብለው ኃጢአትን አስፈጽመዋቸውም ከሆነ የማይሆን ነገር ውስጥ ከተዋቸውም ከሆነ ኃጢአቱን ይሸከሙታል። ያ ምዕመን ግን ነፃ ነው። ምክንያቱም ችግር የለውም ያለው ማን? ያን ካህን ነው እያወቀ። ስለዚህ ቃሉን እያወቁ ሰዎችን የሚያሰናክሉ ሰዎች የሰውን ኃጢአት ይሸከማሉ። ባለጋራ ይላል የተጣለኸው ሰው ለዳኛ እንዳይሰጥህ አሳልፎ እንዳይሰጥህ ማለት አንዱ ሌላው አጠገባችሁ መጥቶ ምርር አልቅሶ ሌላ ምንድን ነው ብለ ካለቀሰ፣ እንባው ራሱ ዳኛ ነው። እንባው ነው ዳኛ ነው እና ያ እንባ እንደ ራሄል እንባ ወደ እግዚአብሔር ያመለክታል። ከዛ እግዚአብሔር ደግሞ ይፈርዳል። የእግዚአብሔር ቃል ልክ እኔ የአባቴን ፍቃድ እፈጽም እንደሚለው ሁሉ የአብ ታዛዥ እንደሆነ ግን ያው ራሱ ግዚብሔር ወልድ ግዚብሔር ፈጽቅስ ተብሎ በአንድነትና በሶስነት እንደሚመሰገን ሁሉ ለሎሌ እንዳይሰጥህ ሲል ክርስቶስ እንዳይፈርድብህ በቃልነቱ እንዳይፈርድብህ ማለት ነው ራሱ ስለራሱ ነው የሚናገረው ክርስቶስ ራሱና ስለዚህ በወህኒ እንዳትጣሪና እውነት እልሃለሁ ይላል እውነት እልሃለሁ ቁጥር 26 ላይ ማለት ነው ማቴዎስ 5 26 ላይ እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም ከየት ከገባህበት ወህኒ የመጨረሻ ሳንቲም ምንድናት የመጀመሪያ ሳንቲም ምንድናት ይሄን በደንብ እንየው እስቲ በእኛው ላይፍ እንየው እውነት እልሃለሁ የመጨረሻውን ሳንቲም ሳትከፍል እስክትከፍል ድረስ ከዚህ አትወጣም። ማለት ዋጋም የሚያስከፍል ይሆንብሃል ይቅርት ይቅር ባለ ማለትህ ማለት ነው። ይቅር በል አለና ካለ ይውክ አብረኸው በመንገድ ሳለህ ከባለ ጋራ ከባለ ጋራ ነው የሚለው፣ ባልንጀራ ጓደኛ ነው ባለ ጋራ ግን ባልንጀራህ ምቀኛ ሲሆንብህ ወይም ሲጣላህ ማለት ነው። ባለ ጋራ ከባለ ጋራ ጋር ፈጥነህ ተስማማ ያው ፈጥነህ ተስማማ። ያው ተስማማ ብቻ አይልም፣ ፈጥነህ ነው የሚለው። ለምን በጠባችን መካከል ንፋስና እንትን ጠላት ሲገባ በጣም እየሰፋ ነው የሚመጣው። ቶሎ እንዳይሰፋ ቶሎ ፈጥነህ ተስማማ ይላል። ካደረ መጥፎ ነው ማለት ነው። እንጀራ ራሱ ሲቆይ ይሻግታል አይደል? ፈጥነህ ተስማማ ይላል። ባለጋራህ ለዳኛ እንዳይሰጥህ፣ ዳኛም ለሎሌ ሎሌውም ደግሞ ወደ ወህኒ እንዳይጥልህ አለና እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከዚህ አትወጣም ከየት ከወህኒ ወህኒ የገባኸው በምን ምክንያት ነው ሲል አልታረቅም በማለትህ ልብህን በማደንደንህ ግትር በመሆንህ በመሆንሽ ነው አስተውሉ እግዚአብሔር ሆይ ልቤን ለስላሳ አድርግልኝ ብላችሁ ጻፍ ስ ሁላችሁም እያዳመጣችሁኝ ከሆነ ልቤን ለስላሳ አድርግልኝ የመጨረሻዋ ሳንቲም የተባለችዋን ከመማማራችን በፊት የመጀመሪያዋን ሳንቲም ምንያት የመጀመሪያ ሳንቲም የምትባለ እኛ ኪሳችን ውስጥ ትንሽ የምንላት ሳንቲም አምስት ሳንቲም ወይ 10 ሳንቲም ነው። በአሁኑ ሰዓት አንድ ብር ነው። አንድ ብርን አውጥተን በቀላሉ ልንገዛው የምንችለውን ይችላል ነገር በአለመግዛታችን፣ ቆይ ነገ በኋላ ከነጎዳ ገዘዋለሁ ብለን ስንል ኑሮ እየተወደደ ይመጣል። ከዛ ካንድ ባንድ ብር የሚሸጠውን ዳቦ የዛሬ ስንት ጊዜ ነው? ባንድ ብር ብቻ ነበር ዳቦ የሚሸጠው። ሰላም አስር ዓመት ባንድ ብር ዳቦ፣ አሁን ውድ ነው። አንድ ዳቦ አስር ብር ወይ ሀያ ብር ነው። ትንሹ ዳቦ ስንት ነው? አስር ብር አይደል? በአስር ብር አስር ነበር የምንገዛው። ውድ ሆነ። አንድ ብር ዋጋ አጣ። ስለዚህ የመጨረሻዋን ሳንቲም ሲል ነው አለኝ የምትለውን ነገር በሙሉ አሟጠህ አንድ ነገር ብቻ ነው የምትገዛው። እሱም ይቅርታ ማለት ነው። ልብን ነው የምትገዛው። ልብህን መግዛት የምትችልበት እስክትችል ድረስ ገንዘብህ በሙሉ እዚህ ነገር ላይ ይሆንብሃል። ሟለ ይህን ታፈስበታለህ ግን የማይጠቅም ይሆንብሃል። ያን ሁሉ እስክታፈስ ድረስ ያን ሁሉ እስከ ዋጋ እስክትከፍል ድረስ ምናልባት ይቅርታም ላታገኝ ትችላለህ። ከዚህ ወህኒ አንድ ከሱባኤ፣ ከጸሎት፣ ከቤተ ክርስቲያን፣ ከህሊና ጸጸት። ሁለተኛ ነገር ደግሞ በውስጥ በኩል ካለው የልብ መድማት እንትወጣው ይቅርታ ስታርግ ብቻ መሆኑን ሲናገር ነው። የሰው ልጅ ጤነኛ የሚሆነው መጀመሪያ መርፌው ምንወጋው መርፌ የማይንድ ቴራፒ ወይም ደግሞ የስነ ልቦናችን ትልቁ ቴራፒው ማሳጅ የሚያደረገን ይቅርታ መባባልና አይምሮ ነፃ ማድረግ ብቻ ነው። ይሄ ነው ትልቁ ነገር። እና የመጨረሻዋን ሳንቲም እስክትከፍል ድረስ ከዚህ ወህኒ አትወጣም ሲል ከህሊና ጸጸትና ዳኝነት የምትወጣው ያለህን ገንዘብ ሁሉ አሟጠህ። እንደው አንዳንድ ሰዎች ከታረቁ በኋላ በግ ያርዳሉ በሬ ያርዳሉ ን ቅዱስ ቁርባን ከተቀበሉ በኋላ እቤታቸው በሬ በግ አርደው ያበላሉ አይደል? ደስ ብሏቸው ነው። ግን ለቅዱስ ቁርባን የአይገባውም እያልን ሳይሆን ከመጀመሪያውም የመቁረብ እንትን ልምድ ቢኖረን ይሄን ያክል እንደዚህ እናከብደው ነበረ። የቆረበበትን ቀን በጣም በሬ ጥሎ ምናምን በቃ ለመደገስ ይሞክራል። በመጀመሪያው ወቁልኝ ነው ቆርቤያለሁ፣ እግዚአብሔር ታርቆኛል። ዋጋ ከፈላል ከፈለ፣ የመጨረሻዋን ሳንቲም ከመጀመሪያው ከልጅነት ግን፣ እየቆረበ መጥቶ በንጽህና በቅድስና የኖረ ሰው ቢሆን ኖሮ ያንን ሳንቲም በኔ ቤት የሰጥበት ነበር። ግልጽ ነው። ስለዚህ የመጨረሻዋን ሳንቲም እስክትከፍል ማለት ሳንቲም የምትባለዋ ነገር ገንዘብ ብቻ አይደለችም ማለት ነው። ላብ አለ ዋጋ አለ እድሜ አለ ሁሉ ነገራችን አለ። እና እግዚአብሔር እድሜ የሚሰጠው ለንስሓ ነው ይባላል። ዘመን የሚሰጠው ለፍስሐ ነው። እና ረጅም ዓመት እድሜ የተሰጣቸው ሰዎች አንድም እግዚአብሔር ረጅም ዓመት እንዲኖሩ የፈለገበት ምክንያት ይኖራል። በእርግጥ እንዲያስተምሩ፣ ምሳሌ እንዲሆኑ ሊሆን ይችላል። ግን የተጣላ ነው ከእግዚአብሔር ጋር የተጣላ ነው ጉዳይ ስላለ ያችን ይቅር እስኪለን ድረስ እኛም ደግሞ እሷን ኃጢአት እስክንናዘዛት ድረስ ታግሶን ሊሆን ይችላል በእኛና በእግዚአብሔር መካከል ያለው የፀብ ግድግዳ እንዲፈርስ እንደምንፈልገው ሁሉ በእኛና በሰዎች መካከል ያለው የፀብ ግድግዳ መፍረስ አለበት ማለት ነው፣ መፍረስ አለበት። ስለዚህ ይህንን በዚህ እናየዋለን። ስለዚህ የሰማይ በር እንዲከፈት ይረዳናል ማለት ነው። በእግዚአብሔርና በእኛ መካከል ምን አለ? አንድ ግድግዳ አለ። እሱም ቀና ስንል ይቅርታ አድርገን ስንል እንባችንን አፍሰንት ታረቀን ስንለው የሚከፈት የሚታየው ሰማይ ያለ የሚከፈተው በረከት ይከፈታል። በረከት እንደተከፈተ የምናውቀው እጃችን ላይ ባለው ነገር ነው። ሰማዩ እንደተከፈተ የምናውቀው ደግሞ ልቦናችን ውስጥ ባለው ነገር ነው ማለት ነው። በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ እንዲህ ይላል። ማቴዎስ ማነው፣ ማርቆስ 11 25 ላይ በጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ደግሞ ይቅር አይላችሁም፣ ይላል። አሁን እግዚአብሔር ይቅር ይለን። መጀመሪያ እዚህ መታረቅ አለብን። ቃሉን ስታዩት ቀላል ይመስላል፣ ግን በቃ ቃሌ ከሚያልፍ የሰማይና ምድር ቢያልፍ ይቀለኛል ካለ አለ ነው። እኛ የምንታረቅ ከሆነ ብቻ ነው የሚሰማን። አስቡት፣ እግዚአብሔር ሰውና ሰው ታርቆ ነው ከእሱ ጋር እንድንታረቅ የሚፈልገው። እደግመዋለሁ፣ በጸሎት በቆማችሁ ጊዜ፣ በጸሎት በቆማችሁ ጊዜ ለቅዳሴ በጾማችሁ በቆማችሁ ጊዜ ለሱባኤም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በሰማያት ያለው አባታችሁ ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። ያጠፋ የበደለ ካለ ማለት ነው፣ ይቅር ብያለሁ በሉት። ባለፈውም የነግርኳችሁ ነው። አሁንም ያስቀየማችሁኝን ሰዎች ይቅር ብያቸዋለሁ። ያስቀየምኳችሁ ሰዎች ካላችሁ ደግሞ ይቅር በሉኝ፣ በአደባባይ ማለት ነው። ይሄ ነው ከትልቁ ነገር ይቅር በሉት ይላል። እናንተ ግን ይላል ይቅር ባትሉ የሚያወራው ማንን ነው? እናንተ ሲል ክርስቲያኖችን የጌታን ቃል የሚሰሙትን መንፈሳዊ ነው ብለው የሚያስቡትን ነው። እናንተ ግን የሚለው እኛን ማለት ነው። እኔ ነን ብዬ ስለማሰብ ስለምፈልግ ነው። እናንተ ግን ወይም እኛ ማለት ነው። ይቅር ባትሉ በሰማያት ያለው አባታችሁም ኃጢአታችሁን ይቅር አይላችሁም። በሰማያት ያለው ሲል እዛ ላይ ያለው ብቻ ማን ሲሆን? ይቅር በሌ ብላችሁ ቀና ስትሉ ምንም መልስ የለም ዝግ ነው ማለት ነው። ከላይ ምንም ነገር አጠብቁ ነው። ሰማያት ሲል ግዴታ ወደ ላይ ብቻ ሳይሆን መንፈሳዊ ማንነትን እንዳጠብቁ መጀመሪያ እዚህ ሶሻል ላይፋችሁን አስተካክሉ እያለ ነው ማለት ነው። ይቅርባይ ታላቂ ከሆንክ ይቅርባይ ታላቂ ከሆንክ አስታራቂ መሆን ትችላለህ ይላሉ አባቶች አስታራቂ መሆን ትችላለህ። ይህንን በገጠመኝ ልንገራችሁ። ሁለት ገጠመኛለህ ብያችኋለሁ፣ አንዱን ልንገራችሁ እና አንድ እናታችን በሰፈር ውስጥ በጣም ታዋቂ ናቸው። በማስታረቅ ታዋቂ ናቸውና እኚህ እናት እሳቸውም ታራቂ ናቸው፣ በጣም መልካም ሰው ናቸው። እግዚአብሔር የተመሰገነ ይሁን። ታራቂና አስታራቂ መሆን የመሰለ ትልቅ ጸጋ የለም። የእኚህ እናት ባለቤታቸው ግን እኚህን እናት ይቅርታ አላደረጉላቸውም። ያ ማለት ባላቸው መጥፎ ልብ ያላቸው ክፉ ልብ ያላቸው ልጆቻቸውንም ሲወልዱ እየሄዱ እየተጣሏቸው እየመጡ እየተጣሏቸው እየመጡ ነውና አንተ ሰው እያሏቸው እኔ ይቅርታ እኮ ማረግልህ እንድትማር እንጂ የበደልከኝ እኮ ነው። ግን ይቅርታ ማረግልህ አንደኛ የምታደርገው ነገር ትክክል እንዳልሆነ እንድትረዳ እንድትማር እንድትለወጥ ነው። ሁለተኛ ነገር ግን የልጆች አባት ስለሆንክ ወደ ቤትህን እንድትመለስ የትም እንዳትንከራተትብኝ ነው። ከረገምኩህ ግን መጥፎ ነው አሉት። አንዳንድ ሰዎች እውነት ነው የሚናገሩት እርግማን በአጋንንቱ ሲሆን ያን ኩታኩታ ለአበበ እርግጥ ይጎዳል። ቅዱስ ቁርባን የምትቀበሉ ሰዎች ሆናችሁ ግን በሚጣሏችሁ ሰዎች ካዘናችሁባቸው እንደ እርግማን ተቆጥሮ እነዛ ሰዎች ይጎዳሉ። ለምን የሚበቀል ማን ስለሆነ? እግዚአብሔር ስለሆነ መዝሙር ዘጠናን ሁልጊዜ አነብላችኋለሁ አይደለም? ሁሉን ለእግዚአብሔር ስጥ ጠላቶችህ የተባሉት ሰዎች ሆኖ ሊገኙ ይችላሉ። ሲቀጥ ሁሉ በዓይንህ ታያለህ፣ በአጠገብህ ሲወድቁ ታያቸዋለህ ነው የሚለው። ስለዚህ አንተ ፍረድ ስትሉት እግዚአብሔር አንዳንዴ የሚፈርድበት ጊዜ አለ። አላርፍ የሚል አልመለስ የሚል ልብን እግዚአብሔር አቀጣት ይችልበታል እና እኚህ ሰውዬ የታራቂ ልብነታቸውን ናቁት ባል ማለት ነው። የሚስታቸውን ታራቂ ልብነት ይቅርባይነትን እንደምን አዩት ስለምትወደኝ እኮ ነው። ስለምት በጣም ተወደኝ አለች። ታፈቅረኝ ነበረ። የዛሬ ሰላሳ አርባ ዓመት ለምን ያገባችኝ? እንዲያውም በመስታ ፍቅር ሳይሆን አይቀርም ያገባሁት እንጂ፣ እንደዚህማ እኔ እሷ ጋር ልጣበቅ አልችልም። ዞሬ ዞሬ እሷ ጋር የምመጣው ይላሉ። ያ ምንድን ነው? እንደምንድን ያዩት? ብዙ ቦታ ይሄዳሉ። ተመልሰው ግን እሳቸው ጋር ነው የሚመጡት። ና ለምንድን ነው ብሎ ይጠይቃሉ። እና በማህበር ላይ ተገናኘን። እንደው ሚስቴ እንደው መተት ሳታረገብኝ አትቀርም አሉኝ። እኔ አባት ምንድን ነው ሲነገሩኝ? አልኳቸውና ይሄን አሁን ያልኳችሁን ነገሩኝ። የሆነ ነገር ገባኝ። አባት አልኳቸው ብዙ ቦታ ሄደው ተመልሰው ሚስቶት ጋር የሚመጡት ፀባዮትንና አመሎትን የምትችለው ሚስቶት ስለሆነች ነው እንጂ መተት ስላደረገች አይደለም። እርግጠኛ ነኝ መተት አላደረጉ ሚስቶት አልኳቸው አሉ። ደነገጡ። ብዙ ቦታ ሄደው ፀባዮት አደገኛ ስለሆነ ግትር አልሸ